አሌይኩም ወረህመቱላ ወበረካት፣ እንዴት ናችሁ? ሰላም ናችሁ ወይ? ሁላችንም ሰላም ሰላም ብያለሁ። የዛሬ ቪዲዮ ደግሞ የሚሆነው ገብስ ወይም ቆሎ፣ ቆሎና ገብስ ያው ተመሳሳይ ነው። ገብስ አለ፣ አረንጓዴው ገብስ ይሄ ገና የተተከለው ማሳለያ ያለው ገብስ አለ፣ እንዲሁ ኖርማል ገብስ አለ እና እሱም በህልማችሁም አለ የሚሰጠውን ፍቺ ከቆሎ ጋርም የተያዘ ነው። ቆሎ ገብስ በአጠቃላይ አንድ ነው ፍቺው ምን እንደሚሰጥ እናያለን ማለት ነው። አንድ ወንድ በህልሙ ላይክ ማድረጋችን አትርሱ፣ ላይክ አድርጉ፣ ሰብስክራይብ ማድረግም እንዳትረሱ። አሁን ወደ ህልሙ ስገባ ማለት ነው። አንድ ወንድ በህልሙ ውስጥ ገብስ ለአንድ ሰው እንደሚሰጥ ካየ ይህ በቅርብ ጊዜ ውስጥ ትልቅ ቦታ እንደሚይዝ ወይም ደግሞ አስፈላጊ ስራ እንደሚያገኝ የሚያሳይ ማስረጃ ነው ማለት ነው። የሆነ ወንድ አላሚ በህልሙ ገብስ ለሰው ሲሰጥ ካየ እንግዲህ በቅርቡ ጊዜ ትልቅ ቦታ እንደሚይዝ ወይም ደግሞ ትልቅ ስራ፣ ጥሩ የሆነ አስፈላጊ ስራ ሊያገኝ እንደሚችል ያመላክታል ማለት ነው። እንዲሁም በህልም ውስጥ ገብስን መሰብሰብና ና እንደዚህ ሰው ገብስን ከማሳሌ ሊሆን ይችላል ብቻ እንዲሁም በማዳበሪያ መግዛት ብቻ ገብስን ስትሰበስቡ ማለም ስትሰበስቡ ስታከማችሁ እንደዚህ እንደ ቦታ እንደንት ስትሰበስቡ ማለም ደግሞ ለወንድ የሀዘን መጥፋትን ያመላክታል። ለብስጭት የሀዘን መጥፋ ጊዜው እንደሆነ ያመላክታል ማለት ነው። አንድ ወንድ በህልም ውስጥ ገብስ ሲመለከት እንዲሁ በቃ ገብስ እንዳለ እንደዚህ በማዳበሪያም ሊሆን ይችላል፣ ቤት ውስጥ እንዲተዘርግፎ ሊሆን ይችላል። በአጠቃላይ በህልሙ ገብስ መኖሩን ካየ ይሄ ፍቺ ለልጆቹ ያለውን ጥልቅ ፍቅርና እንክብካቤ ለሚስቱ፣ ለልጆቹ ጥልቅ ጥሩ ፍቅር እንደሚሰጥና ለቤተሰቦች እንክብካቤ እንደሚያደርግ ያሳያል ማለት ነው። ለምሳሌ ምናልባት እሱ በርቀት ቦታ ከሆነ የሆነ ሀገር ላይ ሆኖ ከሆነ ልጆቹና ሚስቱ ደግሞ ሩቅ አገር በተለይ ተለያይተው በስራ ምክንያት የሆነ ሀገር ላይ ሆኖ ሚስትና ልጆቹ ደግሞ ሌላ ቦታ ሁነው በህልሙ ገብስን ካየ በጣም በናፍቆት በልጆቹ ሚስቶቹ እየናፈቁት እንደሆነ እንዲሁም ደግሞ ለእነሱ በጣም ጥልቅ ፍቅር እንዳለው የሚናገር ህልም ነው ማለት ነው። ገብስን ከተመለከተ አንድ ወንድ እና በተለይ ስደት ላይ ወይም ራቅ አለ ቦታ ላይ ከሆነ ማለት ነው ለእነሱ እንደሚያስብ እንደሚጨነቅ በየቀኑ እንደሚያስብላቸው ያሳድራል ማለት ነው። በህልም ውስጥ የገብስ ጁስ ወይም ገብስ ሲጨምቅ በሶ ሲሆን ማለት ነው። በሶ የሚጠጣ የለም እንደዛ። በህልም ውስጥ ገብስ መጭመቅ ወይም እንደ በጥምጣችሁ እንደ ጁስ መጠጣት ወይም እንደ ገብስ ሲሆን፣ እንደ ጁስ ሲሆን ገብስ ማለሙ ይሄ ቁሳዊ ጥቅሞችን እና ጥሩ ትርፍ እንደምታገኙ ወይም ደግሞ የቁሳዊ ነገር መኪና፣ ሰይ ቤት ምናምን እንደዚህ አይነት ነገሮች ላይ ትርፍ እንደምታገኙ ወይም ልታገኙ እንደምትችሉ ያመላክታል ማለት ነው። ገብስ የገብስ ይሄ ተፈጭቶ በሶ ሲሆን ማለት ነው። በሶ ሌላው ጣፋጭ ጣዕም ያለውን ገብስ በህልም ውስጥ ስትቀምሱ ከተመለከታችሁ ስትቀምሱ ጣዕም የሚጣፍጥ ጣዕም ካለው ወይም በሶ ጁስ ራሱ ስትቀምሱ ጣፋጭ ከሆነ ይሄ በህይወታችሁ በሰውየ ህይወት ውስጥ የሚያጋጥመውን ደስታ ወይም አስደሳች ነገር ያመላክታል። ቆሎ ስትበሉ ሊሆን ይችላል የገብስ በሶ ስትጠጡ ሊሆን ይችላል። በአጠቃላይ ገብስን ስትበሉ ቆንጆ ጣዕም ካለው ጣፋጭ ከሆነ ይሄ ወደ ህይወታችሁ ደስታ እንደሚመጣ አስደሳች ነገር ወደ ህይወታችሁ እንደሚመጣ ይተነብያል ማለት ነው። አንድ ነጠላ ወጣት ያላገባ ወንድ ማለት ነው። ትዳር ያላዛ አንድ ነጠላ ወጣት ገብስ እየበላ በህልሙ ከተመለከተ ቆሎ ሊሆን ይችላል እንደዛ እየበላ ከተመለከተ ትዳሩ መቃረቡን የሚያመላክት ህልም ነው ማለት ነው። ሌላው የገብስ ዘለላ፣ የገብስ ዘለላ እየበላ ባለትዳር ወንድ የገብስ ዘለላን እየበላ እንደሆነ በህልም ከተመለከተ ይሄ ፍቺ ህይወት ውስጥ መረጋጋትና ደስታ ወደ ህይወቱ ሊመጣ እንደሚችል ያመላክታል። ደግነትን፣ ታማኝነትን እንዲሁም ጥሩ ጥሩ ነገሮች ወደ ህይወቱ ሰውየው እንደዛ አይነት ነገር እንዳለውም ያመላክታል። የገብስ ዘለላ ሲበላ ከተመለከተ አንድ ወንድ ማለት ነው። በተለይ ባለ ትዳር ከሆነ ያላገባ ወንድ ከሆነ ምንድን ነው ብለና፣ ቆሎ ሲበላ ወይም ገብስ ሲበላ ከተመለከተ ትዳሩ እንደተቀረበ ነው። ለባለ ትዳር ወንድ ደግሞ ገብስ የገብስ ዘለላ እንደዚህ ተቀምጥቶ ተቀምጦ የገብስ ዘለላን ሲበላ ካለ በህልሙ ቅድም የተናገርኩትን የትዳር ህይወቱ የተረጋጋ ይሆናል። በቤተሰብ ውስጥ ደስታ ይኖራል። ጥሩ የሆነች እና ደግሞ መልካም ሚስት በስነ ምግባር የምትመሰገን ጥሩ ሚስት እንዳለውም ይገልጻል ማለት ነው። የሚስቱን ባህሪም ይገልጻል። ይሄንን በህልም ውስጥ የገብስ ዘለላዎችን ስትመገብ ራስህን ማየት የገብስ ዘለላ የገብሶችን ስትመገብ ማየት በቅርብ ጊዜ ውስጥ ህልማላሚው የፋይናንስ ሁኔታው እንደሚሻሻል፣ የኑሮ ሁኔታው እንደሚሻሻል ያመላክታል ማለት ነው። በህልም ውስጥ የገብስ ዘለላዎችን ማየት ህልማላሚው ጥሩ ስነ ምግባር እና ከሌሎች ጋር ጥሩ ግንኙነት እንዳለ ያመላክታል። እንዲሁ ገብስ ተዘለላውን ብቻ ማለም ራሱ ይህም ፍቺ ይሰጣል ማለት ነው። ባለትዳር ሴት እሷ ራሷ አረንጓዴ የገብስ ዘለላ ስትበላ ካየች፣ አረንጓዴ እሸቱን ማለት ነው፣ ስትበላ ካየች፣ ይህ ማለት ግቧን ለማሳካት እና የምትፈልገው ምን ሞቷን ለማሳካት እድገት እንደምታገኝ ወይም ማሳካት እንደምትችል ያመላክታል ማለት ነው። በህልም ውስጥ አረንጓዴ ዘለላ የገብስ ዘለላዎችን በተለይ አረንጓዴ ከሆኑ፣ እነሱን ስትበሉ ካለማችሁ ህልም አላሚ ህይወት የሚያጠቃልለው ብልጽግናና ጥሩና እንዲሁም ደስታ በቃ ጠቅላላ ይሄ ነገር ወደ ህይወታችሁ ይመጣል ማለት ነው። ብልጽግና፣ ሀብታም ትሆናላችሁ፣ ደስታ ወደ ህይወታችሁ ይመጣል። ይሄ የገብስ ዘለላውን ይመስለኛል፣ እርጥቡን ማለት ነው፣ አረንጓዴውን ገና ከማሳለ ያለውን የገብስ ዘለላ ስትበሉ ካያችሁ እንግዲህ በእውነታው ጥሬ ስለሆነ ሳንቆላ ሳንፈጭ አንበላውም፣ በህልም ግን እንዲሁ ከነ ዘለላው ይዛችሁ ልትበሉ ትችላላችሁ። እና እንደዛ ካለማችሁ ይሄን ያመላክታል። ያው በአጠቃላይ ቆሎ ራሱ ተቆርጦ ሲበላ ይሄንን ፍቺ ይሰጣል ማለት ነው። አንድ ያላገባች ሴት ልጅ በገብስ የተሰራ እንጀራ ወይም ደግሞ የገብስ ዳቦ በህልም ከተመለከተች በኑሮ እና በገንዘብ በኑሯ የመሻሻል የህይወቷ ኑሮ እንደሚሻሻል፣ ሌላው ደግሞ የገንዘብ ሁኔታዋ ብልጽግና እንደሚበለጽግ፣ ገንዘብ እንደምታገኝ፣ ወይም በረከት በዙሪያ እንደሚመጣ ያመላክታል ማለት ነው። የገብስ ዳቦ የገብስ እንጀራን በህልም ስትመለከት እንዱ ስታይ ብቻ ወደ ህይወቷ በረከት ወይም እርዝቅ ይመጣል ማለት ነው። አንዲት ያላገባች ሴት የገብስ ዳቦን በህልም ውስጥ ማየት ደግሞ ሌላ ፈታት እራሷን ይህንን ዳቦ ስትበላ ካየች ጤንነት፣ በቃ ሙሉ ጤናማ እንድትሆን ወይም መጪው ጊዜዋ በጤና የተሞላ ህይወት እንደሚሆን ያመላክታል። ዳቦ ስንበላየን እንጀራ ስንበላየን ግን ከገብስ የተሰራ ከሆነ በተለይ ህልማችሁ ላይ የገብስ ዳቦ የገብስ እንጀራ ከሆነ ስትበይ ያለምሽው ይህ ሙሉ ጤናማ እንደምትሆኝ እንዲሁም ደግሞ ስታዩ ደግሞ ካለምሽ ደግሞ በረከት ወደ ቤትሽ እንደሚመጣ ይገልጻል ማለት ነው። የገብስ ዳቦን ማየት በነገራችን ላይ የገብስ ዳቦ ወይም ገብስ ማየት ሶስት አራት ዝርዝር ፍቺ ነው ያለው። ቅድም የገብስ ዳቦ የገብስ እንጀራ ብለን ሁለት ፍቺ ሰጥተናል። አሁን ሶስተኛው፣ አንዴ ሶስት አራት ያደርጉታል አንዱን ህልም ማለት ነው። እና አሁንም እድ ተቀጣዩ ምንድነው? የገብስ ዳቦን ማየት እች ያላገባች ሴት ልጅ በህይወት መንገዷ ውስጥ ስኬት እንደምታገኝ ይጠቁማል ማለት ነው። የገብስ ዳቦን እንዲሁ ካለመች ራሱ ካየችው በህይወቷ ላይ በቃ ሙሉ ለሙሉ ስኬት እንደምታገኝ መንገዷ በስኬት የተሞላ እንደሚሆን ይገልጻል። እንዲሁም ደግሞ ይሄ ወይ ቂጣው ሊሆን ይችላል ዳቦ እንጀራው የገብሱ ስትበላው የሚጣፍጥ ከሆነ ደግሞ ይሄ በህይወቷ ላይ ለሚመጣው ልዩ የንግድ እድል አመላካች ነው። ምናልባት ንግድ ላይ ለመሳተፍ ከፈለግሽ እና በህልምሽ የገብስ ዳቦ፣ የገብስ ቂጣ፣ የገብስ እንጀራ ስትበይ ካለሽ በዚህ በምትጀምሪው ንግድ ትርፋማ እንደምትሆኚ ወይም እድል እንደሚኖርሽ ልታተርፊ፣ ሀብታም ልትሆኚ እድል እንደሚኖርሽ ይገልጻል። ይህ ህልም ማለት ነው። እንጀራ፣ የገብስ እንጀራ ስትገዛ ባለ ነጠላ ያላገባች ሴት፣ ትዳር ያላዘች ሴት የገብስ እንጀራ ወይም የገብስ ዳቦ ስትገዛ በህልም ካየች ይሄ ፍቺ ምንድን ነው ጥሩ የህይወት አጋር እንደምታገኝ ላላገባችሁ ሴት የሚናገር ፍቺ ነው ማለት ነው እንጀራ ገዝቼ ያየው ዳቦ ስገዛ ያየው ካላችሁ በተለይ የገብስ ከሆነ ትዳር ነው ማለት ነው ለአላገባች ሴት እሺ ሌላ ደግሞ አሁንም ይኸው አንዲት ያላገባች ሴት የገብስ ዳቦን በህልም ውስጥ ስታይ የግል ምኞቶቿን እንደምታሟላ ይገልጻል። የምትፈልጋቸው በውስጥ ያዘቻቸው ምኞቶች አሉ። በህልሟ ዳቦ ወይም የገብስ ዳቦ ወይም የገብስ እንጀራ ካለመች ምኞቶቿ፣ በውስጥ ያዛቻቸው ምኞቶች በሞላ እንደምታሳካ ይገልጻል ማለት ነው። ባለትዳር ሴት ደግሞ እንመልከት። ያገባች ሴት በህልሟ አረንጓዴ የገብስ ዘላዎችን እዚህ ጋር የሚገርማችሁ የተጻፈው የገብስ ጆሮዎችን ነው የሚለው። ጆሮ እንግዲህ ገብስ ጆሮ የለውም፣ ዛላዎችን ለማለት ፈልጎ ነው ብዬ እኔ ወደ ዛላ እንግዲህ የገብስ ዛላ ነው ያለው አለ እንደዚህ የተንዠረገገ ነገር ከመፈተጉ ከመውጣቱ በፊት እንዲህ ሲታጨድ ማለት ነው። እና ዛላውን ዛላ ለማለት ነው። የገብስ ጆሮ ተጎዞ የተተረገመው የገብስ ዛላ መሰለኝ እና ያላገባ ባለትዳር ሴት አረንጓዴ የገብስ ዛላ ስትመለከት፣ ይህ በቅርብ ጊዜ ውስጥ እርግዝና ንድ ሊያመላክተን ልታረገስ ትችላለች ማለት ነው። ለምን አረንጓዴ ነው? ዛላ ነው ተተክሎ የታጨደ ሊሆን ይችላል። ብቻ ይህንን ከተመለከተች፣ ሌላው ባለትዳር ሴት አሁንም በሕልሟ ውስጥ የገብስ አረንጓዴ ዛላዎች ለስላሳ ከሆኑ በቃ ልስልስ ያሉና ዛላው አረንጓዴ ከሆኑ ወደ ህይወቷ በረከት እንደሚመጣና የገንዘብ ነክ ነገሮቿ በሙላ እንደሚጨምሩ ያመላክታል ማለት ነው። የገንዘብ ገንዘቧ ላይ በረከት ይመጣል፣ የገንዘብ ሁኔታ ይጨምራል ማለት ነው። እሺ፣ ሌላ ባለትዳር ሴት የገብስ ዛላዎችን እየሰበሰበች እያከማቸች በህልማ ካየች ይሄ በባህሪዋ ውስጥ የሚንጸባረቁ መልካም ባህሪ እንዳላት ያሳያል። ጥሩ ባህሪ፣ ለሰው አዛኝ፣ ለሰው አሳቢ ትሁት እንደሆነች ይገልጻል ማለት ነው። የገብስ ዛላዎችን ባለትዳር ሴት ስትሰበስብ ስታከማች በህልሟ ካየች ማለት ነው። ሌላው የገብስ ዛላ ወይም ገብስ በህልሟ ስትገዛ ካየች፣ ይህ ለህይወት አጋሯ ያላትን ቅንነት፣ ፍቅር እና ታማኝነት ይገልጻል። ባለትዳር ሴት ገብስ ስትገዛ የገብስ ዛላዎችን ተከማችቶ ስትገዛ ካለምች በአጠቃላይ ገብስም ቆሎም ስትገዛ ካለች ማለት ነው ለባሏ ያላትን ፍቅር ለባሏ ያላትን እንክብካቤ ለህይወት አጋሯ ያላትን ፍቅር ያመላክታል ማለት ነው። አሁንም ባለትዳር ሴት በህልም ውስጥ አረንጓዴ የገብስ ዛላዎችን ማየት በትዳር ህይወቷ ውስጥ የመረጋጋት እና የደስታ ምልክት ተደርጎ ተደርጎመል ማለት ነው። በነገራችን ላይ የተፈታ ሴት ከሌለ ከአያናገባች ሴት ጋር ተመሳሳይ ነው። አንዳንዴ እነሱ የተፈታችን ሴት ሲያስቀምጡ ከድሮ ከፈታችን ህይወቷ ጋር የሚኖሩ የስነ ልቦና ቀውሶች ችግሮች እሱ ጋር ስለሚያያይዙት ነው። የተፈታ ብሎ እዚህ ከሌለ ከነጠላው ይሆናል ማለት ነው የግዴታ የግድ እየተፈታ የለም ብላችሁ እንዳትወጡ ለማለት ነው። እሺ፣ በህልም አንድ ወንድ ሰው ገብስ በትክክለኛው ጊዜ ሲሰበስብ ካየ በወቅቱ አንድ ወንድ መኸሩን ጠብቆ ወቅቱን ጠብቆ በህልሙ ገብስ ሲሰበስብ ካየ፣ ይህ ብዙን ጊዜ መተዳደሪያ እና የገንዘብ ብልጽግና ያገኛል ሀብታም ይሆናል ማለት ነው። የገብስ መኸርን በህልም ውስጥ ሲመለከቱ መኸር ለማለት ነው። የገብስ መኸርን በህልም ውስጥ ሲመለከቱ ብዙ ጥቅሞችና ትርፎችን ሊገልጽ ይችላል ማለት ነው። ወይም የገብስ የገብስ ክምር ሊሆንም ይችላል በህልማችሁ ከተመለከታችሁ። ሌላው ገብስ መሰብሰብ በህልም ውስጥ እንደ አስፈላጊ ስኬት ይቆጠራል። ገብስን ስትሰበሰቡ በህልማችሁ ካያችሁ አስፈላጊ የሆኑ ነገሮች እንደምታሳኩ ያመላክታል። ይህም ምናልባት ልጆች ልጆች ካላችሁ ልጆቻችሁ የትምህርታቸው ውጤት ወጥት ወደ ከፍተኛ በከፍተኛ ማዕረግ ሊመረቁም ይችላሉ። ልጅ ካላችሁ እና ይህንን ህልም ካያችሁ ማለት ነው። በስራ ሊሆን ይችላል በትምህርታቸው ስኬት ላይ ይደርሳሉ ማለት ነው። አንድ ወንድ በህልሙ ያለ ጊዜው ገብስ እንግዲህ የገብስ ማሳ ላይ ያለ ጊዜው አንድ ወንድ ቆጠቅ ስርዓቱ ሳይደርስ ጊዜው ሳይደርስ ገብስ እንደሚሰበስብ ያለ ወቅቱ ገብስ እንደሚሰበስብ እንደሆነ በህልም ካየ የፍቺ ግጭቶች፣ ወይም ጦርነቶች ያሉ ውጥረቶች ሊከሰቱ እንደሆኑ የሚያመላክት ህልም ነው። ያለ ጊዜው ገብስ ሲሰበስብ ያለ መኸሩ ያለ ወቅቱ አንድ ወንድ ገብስ እየሰበሰበ ከሆነ በህልሙ ግን ያለ ወቅቱ እንደሆነ እኮ በውስጡ በህልሙ ያውቀዋል። እንደዛ ከሆነ አንዳንድ ግጭቶች፣ ውጥረቶች በአካባቢያቸው ሊፈጠሩ እንደሆኑ ጦርነቶች ሊፈጠሩ እንደሆኑ ያመላክታል ማለት ነው። አንድ ወንድ ሰው በህልሙ አረንጓዴ ገብስ ሲሰበስብ ካየ ይህ ፍቺ በዘመዶች መካከል ያለውን ምናልባት ከዘመዶቹ አንድ ወጣትን ማጣትን ሊያመላክት ይችላል። ከዘመዶቹ ስብስብ አንድ ወጣትን ሊያጥሉ እንደሚችሉ ያመላክታል ማለት ነው። በምን መንገድ ይጡት? አላሁ አለም የሞት ነው የሚሆነው። ብቻ አንድ ወንድ በህልሙ አረንጓዴ ገብስ ሲሰበስብ ካየ ከዘመዶቹ አንድ ወጣት ይሞታል ወይም ያጣል ማለት ነው። ቢጫ ገብስን በህልም ውስጥ መሰብሰብ ከጥበቃና ከትግስት በኋላ ገንዘብ ማግኘት ነው። ረጅም ጊዜ ስጠብቁ ቆይታችሁ ገንዘብ ማግኘት ነው። ቢጫ የገብስ ገብሶችን ስትሰበስቡ በህልም ካለማችሁ ማለት ነው። አንድ ወንድ በህልም ውስጥ ገብስ እየሰበሰበ ማጭድ ከተጠቀመ ይህ የህልም ይሄ ፍቺ ምንድን ነው? ኑሮንና መልካም ዜናን ይበሰራል ማለት ነው። ኑሮ ያማረ ይሆናል፣ መልካም ዜና ወደ ህይወቱ ይመጣል። እንግዲህ ገብሶችን ሊሰበስብ ማጭድ ይዞ በማጭድ እያጨደ ከሆነ የኑሮ ሁኔታው ይስፋፋል፣ መልካም ነገር ወደ ህይወት ይመጣል ማለት ነው። በእጁ ገብስ እየሰበሰበ ከተመለከተ ገብስ ማሳሌ ወይም የገብስ የተዘራበት ቦታ ላይ በእጁ እያጨደ ወይም ገብስን በእጁ እየሰበሰበ አንድ ወንድ በህልም ከተመለከተ ይህ ፍቺ ህልም አላሚው የጥረቱን ፍሬ እንደሚያጭድና ምናልባት ፕሮጀክት ላይ ወይም የሆነ ስራ ንግድ ላይ ከሆነ ውጤት እንደሚያገኝ፣ ትርፍ እንደሚያስመዘግብ ያመላክታል ማለት ነው። በእጁ ሲያጭድ የገብስ ዘለላዎችን፣ የገብስ ማሳ ላይ ገብቶ ማሳን ባይሆን ብቻ ሲያጭድ በእጁ ካየ እጅ ስራን፣ ልፋትን፣ ጥራትን ስለሚያመላክት ለፍቶ ጥሩ የልፋቱን ውጤት እንደሚያገኝ ያመላክታል ማለት ነው። ለምሳሌ የሆነ ነገር ላይ ንግድ ሊሆን ይችላል። የሆነ ነገር ጀምሮ ይሄ ወንድ በህልሙ ገብስ ማሳ የገብስ እንትኖችን እየሰበሰበ እያጨደ ወይ በእጁ እየሰበሰበ ካለመ በዚህ በያዘው ስራ ውጤታማ እንደሚሆን ወይም ትልቅ ውጤት እንደሚያስመዘግብ ያመላክታል። ሌላው በህልም ውስጥ የተበላሸ የገብስ ሰብል መሰብሰብ የተበላሸ እየጠቆረ ወይ ደግሞ የተበጫጨቀ በቃ የተበላሸ የገብስ ሰብሎችን ስሰበስቡ ማየት የገንዘብ ኪሳራ ወይም ደግሞ ስራ ማጣትን አመላካች ነው፣ ወይም ገንዘብ እንደሚፋጭ ያመላክታል። በህልም ከተሰበሰቡ በኋላ ገብስ ሰብስባ ስታበቁ ገብሱን ሰው ከሰረቃችሁ ወይም ከተሰረቃችሁ ይሄ ፍቺ በክርክር ውስጥ ወይም ደግሞ በወቀ በሆነ ፍርድ ጉዳይ ላይ ክርክር ወይም ወቀሳ ላይ ይሄንን ውድቅ ሊውጥ ሆኖ ወይም ኪሳራ ሊያጋጥማችሁ እንደሚችል ነው። ለምሳሌ ወደ ፍርድ ቤት ክርክር ካላችሁ እና በህልማችሁ ገብስ ተደረጉ ካለማችሁ እዛ ክርክር ላይ ልትሸነፉ እንደምትችሉ ያንኛው የበላያን አካል ሊያሸንፋችሁ እንደሚችል ያመላክታል ማለት ነው። ውድ ተመልካቾች እንግዲህ በገብስ ዙሪያ ይሄን ይመስላል። በነገራችን ላይ ቆሎ እና ገብስ አንድ ነው። ቆሎ መብላት፣ ቆሎ መሰብሰብ፣ ቆሎ ማፈስ ተመሳሳይ ነው። እኔ ቆሎ የሚለውን ለማቀብ ስፈልግ ይሄን ዝርዝር ያገኘሁት ማለት ነው። ቆሎም ኖርማል ገብስም አንድ ነው። ፍቺ ስለተከታተላችሁ ከልብ አመሰግናለሁ። በቀጣዩ ቪዲዮ እስክንገናኝ ድረስ ላይክ ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብኩንን ቀጣይ የህልም ፍቾች እንድታገኙ ደህና ነው።